በዛሬ ዕለት በኢፌዴሪዝ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ጉዳዮችን አስመልክቶ ባቀረቡት ማብራሪያ ላይ በተለይ ሜጋ ፕሮጀክቶችንና እንዲሁም የተለያዩ ሀገራዊ የልማት ስራዎችን አስመልክቶ ያቀረቡትን ቁጥራዊ መረጃዎች ጋር የተያያዙትን ጉዳዮች እናነሳለን። በቀዳሚነት የምናነሳው የቢሾፍቱ የአየር ማረፊያ ነው። የቢሾፍቱ የአየር ማረፊያ እንግዲህ እጅግ ግዙፍ የሆነ ግንባታ የሚከናወንለት ነው። አሁን ላይ በተለይም ይህ ግንባታ እንግዲህ ተጠናቆ ወደ ስራ ሲገባ ከ100 ሚሊዮን በላይ ተጓዦችን በአመት ማስተናገድ የሚችል ነው። ከአፍሪካ ደግሞ ትልቁ በተለይም በመዳረሻነት ረገድ ትልቁ አውሮፕላን ማረፊያ ይሆናል ተብሎ ነው የሚጠበቀው። ይህ የአየር ማረፊያ ሲጠናቀቅ ማለት ነው። የ10 ቢሊዮን ዶላር ኢንቨስትመንት ነው የሚፈስበት እዚህ ላይ በዚህ ፕሮጀክት ላይ ማለት ነው። ይህም የአፍሪካን የአቪዬሽን ማዕከልነት ይበልጥ ከፍ የሚያደርግና የኢትዮጵያን የአቪዬሽን ማዕከልነት ጭምር ይህ የሚያጠናክር ይሆናል ማለት ነው። ተከታዩ ደግሞ በተለይ ጠቅላይ ሚኒስትር አብይ አህመድ ካነሷቸው የሜጋ ፕሮጀክት ሂደቶች ውስጥ አንዱ የተፈጥሮ ጋዝን እንዲሁም የነዳጅን የተመለከተው ጉዳይ ነው። የነዳጅ ማጣሪያ ግንባታ ባለፈው እንግዲህ መሰረተ ድንጋይ ተጥሎ ወደ ግንባታው ገብቷል። ይህ የነዳጅ ማጣሪያ በተለይም ሁለተኛው ምዕራፍ የጋዝ ልማትና የነዳጅ ማጣሪያ ፕሮጀክቶችን በውስጡ የያዘ ነው። አጠቃላይ እንግዲህ የነዳጅ ማጣሪያውንም እንዲሁም ደግሞ የተፈጥሮ ጋዙን የማውጣት ሂደቱን አጠናክሮ የሚያስቀጥል ነው። በሁለት ዓመት ውስጥ ይጠናቃል ተብሎ በተለይም በ24 ወራት ውስጥ ይጠናቃል ተብሎ እቅድ የተያዘለት ነው። አስቀድሞ ከነበረው ወደ 111 ሚሊዮን ሊትር የፈሳሽ ጋዝ የማውጣት ስኬታማ መርሃ ግብር ግብር ተከናውኖ ነበር፣ የመጀመሪያው የፕሮጀክቱ ግንባታ ላይ ይህኛው ሁለተኛው ምዕራፍ ደግሞ እነዚህን ይዞ የሚመጣ ነው የሚሆነው። በሶማሌ ክልል እንግዲህ ይህንን የተፈጥሮ ሀብት አውጥቶ ከመጠቀም አንጻር እምቅ አቅም እንዳለ አስቀድሞ የተደረጉ ጥናቶች ያመላክታሉ። ወደ 21 ትሪሊየን ኩቢክ ጫማ የጋዝ ክምችት በዚያ ስፍራ ላይ እንዳለ ነው አስቀድሞ በሶስተኛ ወገን ጭምር የተረጋገጠ ጥናት የሚያሳየው ማለት ነው። አጠቃላይ የተለያዩ መሰረተ ልማቶች ጋር ተያይዞ ይሄ ወደ 10 ቢሊዮን ዶላር የሚያወጣ አቅም ያለው የኢንቨስትመንት ፕሮጀክት ነው። ሌላኛው ደግሞ ከአፈር መዳበሪያ ጋር ተያይዞ የተነሳ ነው። የአፈር መዳበሪያ ወደ 30 ሚሊዮን ኩንታል ዩሪያ የማምረት አቅም ያለው የአፈር መዳበሪያ ፋብሪካ ነው በዚያ ቦታ ላይ የሚተከለው። የተፈጥሮ ጋዝ እንዲሁም የነዳጅ ማውጣት መርሃ ግብሩ ከዚሁ ጋርም ጭምር የሚተሳሰር ነው። ለአፈር መዳበሪያ የማምረት መርሃ ግብር የሚሆን ማለት ነው። ሌላኛው ያለፈውን አመት፣ ስኬታማ የቁጥር መረጃዎች የሚያሳዩት በተለይ ከገቢ አሰባሰብ ጋር ተያይዞ የተገኘው ከወጪ ንግድና እንዲሁም ከሀገር ውስጥ ገቢ የተገኘው የገቢ አቅም እያደገ መምጣቱን ነው። በዛሬ ማብራሪያ ላይ የተመለከት ነው። ከወጪ ንግድ ወደ 8.3 ቢሊዮን ዶላር ተገኝቷል። ባሳለፍነው የበጀት ዓመት ማለት ነው። ይሄ ከፍተኛ የሆነ ጭማሪ ያሳየ ነው። ሌላኛው ደግሞ ከአገልግሎት ዘርፉ ጋር ተያይዞ ይቅርታ የሚመጣውን አቅም ከማሳደግ አንጻር እየተገኘ ያለውም ገቢ እንዲሁ ከዘርፉ ወደ 8.1 ቢሊዮን ዶላር ገቢ እንዲገኝ ምክንያት ሆኗል ማለት ነው። በቀጥታ ኢንቨስትመንት ኢትዮጵያ በተለይም ተደራሽነቷ እየሰፋ መምጣቱን ተከትሎ ባሳለፍነው ዓመት ከ4 ቢሊዮን ዶላር በላይ ከውጭ ኢንቨስትመንት መሳብ ተችሏል ማለት ነው። ከዚህም የተገኘው ገቢ እያደገ መምጣቱን ጭምር የሚያሳይ ነው። ይህ እያደገ ሄዶ በተለይም ከማክሮ ሪፎርሙ ጋር ተያይዞ እየተሰሩ ያሉ ስራዎች የዋጋ ግሽበቱን ወደ 11.7 በመቶ አድርሶታል አሁን ባለው ነባራዊ ሁኔታ። ነገር ግን ይህንን ወደ አንድ ዲጂት የማውረድ ስራ እየተሰራ መሆኑን ጭምር ነው በዛሬው እለት በማብራሪያቸው ላይ የቀረቡ ቁጥራዊ አሃዛዊ መረጃዎች የሚያሳዩት ማለት ነው። ይህ ደግሞ እየተጠናከረ ሄዶ አሁን ላይ በተለይ የውስጥ ገቢ አቅምን ከማሳደግ አንጻር እየተሰሩ ያሉ ስራዎች በዚህ አመት ላይ ወደ 1 ትሪሊዮን ገቢ ለማግኘት ታቅዱ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ያነሱት ይህ ደግሞ ከሪፎርሙ ጋር ሲታይ በተለይም በለውጡ መግቢያ ወቅት የነበረው የገቢ አቅም ወደ 170 ቢሊዮን ብር የሚጠጋ ነበረ። ይሄ አሁን ወደ 6 እጥፍ ደርሷል ማለት ነው። በዚህ አመት የውስጥ ገቢን አሟጦ ከመጠቀም አንጻር እየተሰራ ባለው ስራ እነዚህ እንግዲህ ተከታታይ ያላቸው ተያያዥነት ያላቸው ናቸው። በተለይም የውስጥ ገቢን ከማሳደግ አንጻር እየተሰሩ ያሉ ስራዎች በዚህ መልኩ ሊገለጹ የሚችሉ ናቸው። ጠቅላይ ሚኒስትር አብይ አህመድ በዛሬ ማብራሪያቸው ላይ የተለያዩ ቁጥራዊ መረጃዎችን ሲጠቅሱ ነበረ። ከፕሮጀክቶች ጋር ተያይዞ እነዚህ ለእናንተ የመረጥ ናቸው ናቸው።